የእግዚአብሔር ቤተሰቦች፣ የክርስቶስ ወዳጆች እንደምንከረማችሁ እንደምናችሁ። እግዚአብሔር አምላክ ደግሞ ረቶኝ ያግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ቀርብ ያለው እግዚአብሔር አምላክ ደግሞ ዛሬ በቃሉ አርፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ እንጸል ያለን ጌታ ዛሬ ማሳቡን ያለምንም መከልከል እንዲናገረን እንዲገልጥልን። ሀሌሉያ። እግዚአብሔር አምላክ ሆይ ተባረክ። ስለ ሰጨን እድል ፋንታ ሁሉ ተመስገን። አሁንም ለእኔም ይህንን ለሚሰሙ ወገኖቼ ከማያልቀው ከታላቁ ቃል ጌታ ሆይ እንድትናገረን ቃልህን እንድትገልጽልን እንድታበራልን ቃልን ሰምተን ደግሞ የምንኖርበት ለፍርድ ሳይሆን ለጥቅማችን ለህይወታችን የሆነን ዘንድ በጌታ በኢየሱስ ስም። ጌታ ሆይ የሚሰማ ጆሮ፣ የሚያስተውል ልብን ደግሞ እንድትሰጠን የልቦናችን ዓይኖች ሁሉ እንድትከፍትልን፣ እግዚአብሔር ሆይ እንዳናስተውል እንዳንሰማ ቃልን ሊናጠቀን የሚወጣ ማንኛውም የተጽዕኖ ኃይል ሁሉ ከእኔም ይህንን ከሚሰሙ ጌታ ሆይ ወገኖቼ ዙሪያ እንዲጠረግ አየሩ እንዲለቀቅ ሰማያት እንዲለቀቅ በጌታ በኢየሱስ ስም እኔንም ባሪያ አንደበቴን እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ እንድናገር እንድትረዳኝ በደም እንድሸፍነኝ በሳት እንድትቀጥረኝ የበቀል ኃይላት ሁሉ በሰማያት በአየራት በምድር የሚሰራ የጨለማ ኃይል ሁሉ በኢየሱስ ስም ዙሪያዬን አካባቢህን ይህንን የሚሰሙ ወገኖቼን ሁሉ ለቆ እንዲሄድ በኢየሱስ ስም ስራ ሁሉ እንዲፈርስ አላማቅዱ ሁሉ እንዲበተን እግዚአብሔር ተግዳሮቶች ሁሉ በኢየሱስ ስም እንዲፈርሱ ጸልያለሁ። አባቱ ጊዜው ተጀምሮ እስከሚያልቅ ሁሉ ለተባረኩ ትጆች ላአንተ አሳልፍ የሰጠው በልሁና ጌታ ሆይ አንተ እያለፍክ እንድትሰራ በቃል ደግሞ እንድትነካ እንድትዳስሰን እኔ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ሃሌሉያ፣ ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ቃል የጌታችን የኢየሱስ ሞት በሚል ርዕስ ነው የሰጠውት። የጌታችን የኢየሱስ ክርስቶስ ሞት ጌታ ኢየሱስ ክርስቶስ ስለ እኛ ኃጢአት ሞቶልናል። ወገኖቼ ጌታ ኢየሱስ ክርስቶስ ስለ እኛ ሞቷል። ኢየሱስ ክርስቶስ ደግሞ ሞት በአራቱም ወንጌል ይናገራል። ማቴዎስ ሀያ ሰባት ሀምሳ ሲናገር እንደዚህ ነው የሚለው ኢየሱስም ሁለተኛ በታላቅ ድምጽ ጮኸ፣ ነፍሱንም ተወ፣ ማለት ሞተ። ማርቆስ አስራ አምስት ሰላሳ ሰባት ደግሞ እንደዚህ ይላል፤ ኢየሱስም በታላቅ ድምጽ ጮኸ፣ ነፍሱንም ሰጠ። ሉቃስ 23 46 እንደዚህ ይላል ኢየሱስም፣ በታላቅ ድምጽ ጮኸ፣ አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። ዮሐንስ ወንጌል 19 30 ደግሞ እንደዚህ ይላል። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘን ብሎ ነፍሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ ስለኛ ሞቷል። የሞተውም ደግሞ በፍቃዱ ነው። ወደዚህ ሲመጣ በፍቃዱ ነው። የሞተውም ነፍሱንም የሰጠው በፍቃዱ ነው። ጌታ ኢየሱስ ክርስቶስ ማንም የእሱም ነፍስ አልወሰደም። በፍቃዱ ግን ነፍሱ ሰጥቷል ለኛ። ኢየሱስ ጌታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ሞተ? የመጀመሪያው ጌታ ኢየሱስ ክርስቶስ የሞተበት ምክንያት ለኃጢአት ማስተሪያ ነው። ሳክሪፋይስ ነው። መጽሐፍ ቅዱስ ላይ ሲናገር ኃጢአት የምትሰራ ነፍስ እሷ ተለይታ ትጠፋለች ይላል። የኃጢአት ደሞ ደሞዙ ሞት ነው። ልክ ለአዳምና ሔዋን እንደ ተናገራቸው ዘፍጥረት ሶስት ላይ ኃጢአት ከሰሩ በኋላ እግዚአብሔር አምላክ ለአዳም ሔዋ ሞትን ትሞታላችሁ አላቸው። ከዛ በኋላ ግን አንድ ፕሮሚስ እግዚአብሔር አምላክ ለሰው ልጆች እየገባው ነበረ። ዘፍጥረት ሶስት አስራ አምስት ላይ እንደዚህ ይላል ለእባቡ ሲረግመው ነው እግዚአብሔር አምላክ እባቡን ያሳሳተውን እባቡን ሲረግመው እንዲህ ይላል። በአንተና በሴቲቱ መካከል በዘርህና በዘሯ መካከል የሴቲቱ ዘር ማን ነው? ጌታስ ክርስቶስ ነው። እንደውም ኢሳይያስ ላይ ይናገራል፣ እግዚአብሔር ዘርን ባያስቀልን ኖሮ እንደ ሰዶምና እንደ ገሞራ በሆንን ነበር ይላል። ያዘሩ ጌታስ ክርስቶስ ነው። በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውም ትቀጠቅጣል ይላል። አንድ ሰው ራሱ ከተቀጠቀጠ ይሞታል። ስለዚህ እስከ መጨረሻው ድረስ ሊያጠፋ የሚችል ነው። ጌታ ኢየሱስ ክርስቶስ የሰይጣንን እኛን ኃጢአት እንድንሰራ ያደረጉ ኮምፕሊት የሆነ ውድቀት ነው ያደረገበት በሞቱ ለእኛ ሳክሪፋይ በማድረጉ በመስቀል ላይ ትልቅ ስራ ነው ጌታ ኢየሱስ ክርስቶስ ለእኛ እየሰራ ወገኖቼ። ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ማስፈጸሚያው ነው አቶን መንት ሆኖ ሞቶልናል። የሚገርመው ነገር በኦልድ ተስተመንት በኦሪት ላይ ኃጢአትን ለማዘረይ በግ ወይም ፍየል ታርዶ ነው። እሱም ካህኑ ይዞ ወደ ውስጥ ወደ ቅድስተ ቅዱሳን ይገባል። ሲገባ ደግሞ እግሩ ራሱ በገመት ታስሮ ነው። ድንገት ያልተናዘዘ የሆነ ኃጢአት ካለ ከሞተ ተጎትቶ ሊወጣ ማለት ነው። እዛ ዝም ብሎ ከቀረ እና በየጊዜው ያንን ይደረግ ነበረ። አሁን ግን ለኛ ያንን ሁሉ ቀረና ለአንዴና ለመጨረሻ ጊዜ እኛን ከኃጢአት እዳ ከኃጢአት ሞት ነጻ ሊያወጣል ጌታ የሱስ ክርስቶስ ሙሉ ለሙሉ ዋጋ ከፈለ። እሱም በሞቱ ራሱን አሳልፎ ሰጠ። ኃጢአተኛ አይደለም ጌታ የሱስ ክርስቶስ ፍጹም ንጹህ ነው። ጌታ የሱስ ክርስቶስ ፐርፌክት ነው። ነገር ግን ለእኛ ሳክሪፋይ ሆኖ ለእኛ መስዋዕት ሆኖ ቀረበ። ራሱን አቀረበ። በዛ የተነሳ የእሱ ሞት የሁላችንንም ኃጢአት በሱ ላይ አኑሮ ስለ እኛ ኃጢአት ጌታ የሱስ ክርስቶስ እኛ ልን ሞት የሚገባልን እሱ ሞተልን። አንደኛ ቆሮንጦስ አስራ አምስት ሶስት እንደዚህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፎ አሳልፌ ሰጧችሁ እንደዚህ ብሎ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም እያለ ይናገራል። ኢየሱስ ጌታ ነው። ስለዚህ ጌታ የሱስ ክርስቶስ ለምን ሞተ? ለኃጢአት ማሰሪያ የእኛን ኃጢአትን ሊያሰርልን ጌታ ኢየሱስ ክርስቶስ ሞተ። ሁለተኛው ደግሞ ጌታ ኢየሱስ ክርስቶስ የሞተበት ምክንያት በትንቢት የተነገረው እንዲፈጸም ነው። ዘፍጥረት ሶስት ላይ ከሴቲቷ ዘር የሚመጣው ራስን ይቀጠቅጣል የተባለ የሚቀጠቅጠው ጌታ ኢየሱስ ክርስቶስ እንደሚመጣ ስለ እኛ እንደሚሞት ኢሳይያስ አምሳ ሶስት ከስምንት እስከ አስር ይህ እንደዚህ እያለ ይናገራል ከቁጥር ሰባት ጀምሮ ብናየው ትንቢተ ኢሳያስ ምዕራፍ 53 ከቁጥር ሰባት ጀምሮ እንደዚህ ይላል። ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ህዝቤ አጢአት ተመቶ ከያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩ አደረጉ ከባለ ጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር። ጌታ የሱስ ክርስቶስ ፍጹም ንጹህ ነበር። በአፉም ተንኮል አልተገኘበትም ነበር። ኢየሱስ ጌታ አለው። እግዚአብሔርም በደዊ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያል እያለ ይናገራል። ይሄ ትንቢት ስለ እኛ እንደሚሞት ይሄ ትንቢት ተነግሯል። እኛን ሊያድነን፣ እኛን ሊታደገን ለእኛ መስዋዕት ሊሆንልን ጌታ የሱስ ክርስቶስ ትንቢት ቃል ተነግሮለታል። እንደሚመጣ መሲሁ እንደሚመጣ፣ እንደሚታደገን ካለ ኃጢአታችን ዋጋ እንደሚከፍል፣ በተለይ ኢሳይያስ ሀምሳ ሶስት ይናገራል። ና ጌታ የሱስ ክርስቶስ ስለ እኛ ኃጢአት ዋጋ ከፈለ፣ ሞተ። በኃጢአተኞች ግራና ቀኝ መካከል ሆኖ እሱ ተሰቀለ፣ ከዛም ደግሞ ተቀበረ። ኢየሱስ ጌታ ነው። ስለዚህ ትንቢት እንዲፈጸም ጌታ የሱስ ክርስቶስ ስለ እኛ ኃጢአት ሞተ። ሌላ ደግሞ ጌታ ኢየሱስ ክርስቶስ ለምን ሞተ? የእግዚአብሔር ፍቅርና ፍርድ ለማጣጣም ነው። እግዚአብሔር ፍቅር ነው ወገኖቼ። እግዚአብሔር ደግሞ ጻድቅን ፈራጅ ነው። የዙፋኑ መሰረት ጽድቅና ፍርድ ነው እያለ ይናገራል። እግዚአብሔር ዙፋኑ በጽድቅ እና በእውነተኛ ፍርድ የተመሰረተ ነው። ስለዚህ አጢአት የምሰራ ነፍስ እሷ ተለይታ ትሞታለች ትጠፋለች፣ ይላል። የአጢአት ደመወዙ ደግሞ ሞት ነው ይላል። እግዚአብሔር ደግሞ ፍቅር ነው። ስለዚህ እንዴት ሁለቱ መጣጣም ይችላሉ? እውነተኛ ፈራጅም ነው ፍቅርም ነው። ስለዚህ ጌታ የሱስ ክርስቶስ በማዕከለኛ ሁለቱን ለማስታረቅ ብሎ እግዚአብሔር ፍቅርም ነው፣ እግዚአብሔር ፈራጅም ነው፣ ፍርዱን በልጁ ላይ አኖረ። ያንን ፍቅሩን ለእኛ ይገልጥ ዘንድ ኢየሱስ ጌታ ነው። ሮሜ አምስት ስምንት እንደዛ ነው የሚለው ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞተ ሞተዋልና እግዚአብሔር ለእኛ ያለው የራሱን ፍቅር ያስረዳል። ፍቅሩን የተገለጠበት ነው። ፍቅርና ፍርዱን ፍርዱን በልጁ ላይ ያኖረ ፍቅሩን ደግሞ ለእኛ ገለጠ። ኢየሱስ ጌታ ነው። ተጣጣመ። እኛን እየወደደን ሲውል ከምንገባ በልጁ ላይ ፍርዱን አድርጎ ፍቅሩን ደሞ ፍርዱን ደግሞ አጣጣመ። እግዚአብሔር የዋሽ ዘንድ ሰው አይደለም። እግዚአብሔር ትክክል ነው፣ ሁሉ ነገር የሚያደርገው። አጢአተኞች ሆነን ዝም ብሎ እሱ መንግሥት ውስጥ እሱ ቤት ውስጥ አያስገባንም። እሱን ከእሱ ተቃራኒ መንገድ እየሄድን ነገር ግን ልጁ ግን ዋጋ ስለከፈለ በልጁ የኛ ዋጋ ስለተከፈልን ፍርዱ ስለተሟላ የዛን ጊዜ የእግዚአብሔር ፍቅር ፐርፌክት ያደርገዋል፣ ያጣጥመዋል። ኢየሱስ ጌታ ነው። አለበለዛ እግዚአብሔር ወዶን አጢአተኞች ሆነን ወደሱ ቢስበን ፍርዱ የታለ? ነገር ግን ፍርዱንም አድርጎ ወዶንም አንድ ላይ በማካከል ያጣጣመው የጌታ ኢየሱስ ክርስቶስ መሞት ነው። ኢየሱስ ጌታ ነው። ሌላ ደግሞ ጌታችን ኢየሱስ ክርስቶስ የሞተበት ምክንያት ከእግዚአብሔር ጋር በቀጥታ ለመቅረብ ነው። በፊት ካህናቶች አጢአትን ለሚያሰሩ ይዘው ወደ ቅዱስ ተቅዱሳን ይገባሉ። እንደዛ ነው። ከእግዚአብሔር ጋር ማንም ቀጥታ መነጋገር የሚችል አልነበረም። ቀጥታ መገናኘት አልቻለም። ምክንያቱም ከአጢአት የተነሳ ከእግዚአብሔር ጋር ያለን ነገራችን ተቋርጦ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ መጣና ያንን ሪሌሽንሽፕን እንደገና ቀጠለው። አንደኛ ጴጥሮስ 3 18 እንደዚህ ይላል ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ለአመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ እያለ ይናገራል። በኃጢአት ምክንያት ሞተዋልና ለምን? እኛን ከአምላካችን ጋር ሊያቀርበን ቀጥታ ግንኙነት እንዲኖረን እሱ ብሪጁን ብሪጅ ሆነን መገናኛ ያደረገን፣ ቀጥታ መገናኛ። ለዛ ነው ጌታ ኢየሱስ ክርስቶስ እንኳ ዮሐንስ ወንጌል ሲናገር ዮሐንስ ወንጌል አስራ አራት ስድስት ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። እኔ ነኝ ብሪጁ፣ ከእግዚአብሔር አምላክ ጋር መገናኛው፣ መንገዱ እኔ ነኝ። ይህንን ደግሞ ያደረገው በሞቱ ነው። ምክንያቱም ዋጋ ከፈለ፣ የኃጢአታችን ደሞዝ የነበረውን ሞቱ፣ እሱ ሞተልን። የዛን ጊዜ እሱ ሲሞት የሱ ጽድቅ ለእኛ ሰጠን። ልክ እኛ ያንን ስናምን የእሱ ጽድቅ ወደ እኛ ይመጣል፣ የእኛ አጢአት ደግሞ በእሱ ላይ ይሆናል። ኤክስቼንጅ ነው የምንደራረገው። ከዛ የእሱ ጽድቅ እኛ ስንለብስ፣ እኛ ደግሞ የእግዚአብሔር ጻድቃን ተብለን ተጠራል። ከዛ በኋላ ከእግዚአብሔር ጋር ቀጥታ የሆነ ሪሌሽንሽፕ በክርስቶስ ኢየሱስ በኩል መንገድ ሆኖን መገናኘት ቻለን። ለዛ ነው የምንጸል የሆን ሁሉ በኢየሱስ ስም የምንለው ኢየሱስ ክርስቶስ መካከለኛ ብሪጁ ማገናኛው ስለሆነ ነው። በሱ ሞት ነው ያንን ክፍተቱ እየተስተካከለው ብሮክን የሆነ ሪሌሽንሽፕ በዛ ፍጥረት የተሰበረው ያ ሪሌሽንሽፓችን ኢየሱስ ክርስቶ ሜ እንዳረገው እንደገና ጠገ ነው። ሀሌሉያ ሮሜ ስምንት ሰላሳ አራት ራሱ ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ጌታስ ክርስቶስን ነው የእኛ ሳክሪፋይስ የሆነው የእኛ መካከለኛ የሆነው የእሱ ሞት የእሱ ደም ነው በመካከለኛ ሆኖ ከአምላካችን ጋር የሚያስታርቀን አንድ እንድንሆን የሚያደርገን እሱ መካከለኛ ነው፣ ደሙ ነው፣ በሞቱ ነው ያንን ያደረገው ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለ እኛ ሞቶልናል። የሞተበትን ምክንያት ኃጢአታችን ሊያሰርይልን፣ መስዋዕት ሊሆንልን፣ ትንቢቱ እንዲፈጸም፣ የእግዚአብሔር ፍቅርና ፍርድ ለማጣጣም፣ ከእግዚአብሔር ጋር ቀጥታ ዳይሬክት ሪሌሽንሽፕ እንዲኖረን ጌታ ኢየሱስ ክርስቶስ ወገኖቼ ሞቶልናል። ስለዚህ እግዚአብሔር የጌታ የሱስ ክርስቶስ መሞት ለኛ ምንድን ነው የሚጠቅመን? ስለ እኛ ነው የሞተው ዋጋ የከፈለው ለእኛ ምንድን ነው ለእኛ የሚጠቅመን? ወገኖች የመጀመሪያው ጌታ የሱስ ክርስቶስን ስለ እኛ ኃጢአት እንደ ሞተልን አምነን ያህንን ለእኛ እንደ ተደረገልን አውቅ አምነን ልንቀበል ይገባል። ዮሐንስ ወንጌል ምዕራፍ አንድ አስራ ሁለት ሲናገር ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በዛ ሪሌሽንሽፕ ውስጥ የምንገባው ከአምላካችን ጋር እንደገና ብሪጁ ተቀጥሎ ሪሌሽንሽፕ የሚኖረን ጌታ ኢየሱስ ክርስቶስን ስንቀበለው ነው። ይህንን ያደረገውን አምነን ስንቀበል ትክክል ነው፣ እውነት ነው፣ አምናለሁ። ስለ እኔ ጌታ ኢየሱስ ክርስቶስ ሞቶልኛል ብለን ያንን አምነን ስንቀበል የዛን ጊዜ የእግዚአብሔር ልጆች ሆነን ከእሱ ጋራ ዳይሬክት ሪሌሽንሽፕ ይኖረናል። የተሰበረው ሪሌሽንሽፕ እንደገና ይጠገናል። ወገኖቼ ይሄ ትልቅ ነገር ነው። ምክንያቱም እግዚአብሔር አምላክ ዓለምን ሁሉ ወዶታል፣ ይላል። ወዶ ዝም አላለ። ምን አደረገ? አንድያ ልጁን ሰጠ። ምን ለማድረግ? እንዲሞት ለእኛ ዋጋ ሳክሪፋይ እንዲከፍል። ፍቅሩን ለእኛ ምን ያህል እንደገለጥን ይሄ ያሳያል። ኢየሱስ ጌታ ነው እና ምን ያህል እንደሚወደን አንድያ ልጁ መስጠት ብቻ አይደለም፣ ሰጥቶውም ደግሞ በአሳቃቂ ሁኔታ የእኛ ሞት እሱ እንዲሞት ፈቀደ። እኛን ከመውደዱ የተነሳ ስለዚህ ሁሉ ፍቅር ገልጦልን እኛ ግን ያንን ፍቅሩን የተሰጠንን ስጦታ ግን ካልተቀበል ነው ወገኖቼ ስ ነቲንግ ጌታ ኢየሱስ ክርስቶስ ያደረገው ሁሉ ነቲንግ ነው የሚሆነው፣ ምንም ነው የሚሆነው ካላመን ነው። ያን ነገር ሪጀክት ካረግነ ሌላ ቻንስ የለንም። እግዚአብሔር የመረጠው ዋናው መንገድ ያደረገው ጌታ ኢየሱስ ክርስቶስ ነው፣ አንዱ ልጁም መስጠት ነው። ትልቁን ያደረገው ነገር ሌላ መንገድ የለም። ህግ በመጠበቅም አልተቻለም። በራሳችን ጽድቅ ለመስራትን ብንሞክር አንችልም እግዚአብሔር ያመጣው ስታንዳርድ ላይ መድረስ አንችልም ወገኖቼ ምክንያቱም ስጋ ደካማ ነው እግዚአብሔር እርዳታ ካልተጨመረበት በራሳችን ምንም ልናረቅ አንችልም ይህንን ስጦታ ግን ስንቀበል የዛን ጊዜ ያ የተበላሸው እብረታችን የአባትና የልጅ ፍቅራችን እንደገና ይመለሳል ወገኖቼ ሌላ ደግሞ ከእኛ የኢየሱስ ክርስቶስ መሞት ምንድን ነው ለእኛ የሚጠቅመን የመጀመሪያው ጌታን ማናቅ ከሆነ ጌታን ህይወታችን አዳኝ አድርገን መቀበል፣ ሁለተኛ ደግሞ ከጌታ ጋር ያለን ነገራችንን እረት እረት ማደስና እለት እለት ከሱ ጋር መራመድ ያስፈልገናል። የመጽሐፍ መጽሐፍ ቅዱስ ሲናገር እስከ መጨረሻ የጸና እሱ ይድናል ይላል። እስከ መጨረሻ ድረስ ሄዳንበትን ዋጋ የተከፈለበትን ዋጋ የተሰጠው የትልቁ ነገራችንን አጥብቀን ልንይዘው ይገባል። እግዚአብሔር ቃል ሲናገር ወደ ኋላ በምትመለስ ነብስ ነፍሴ ደስ አትሰኝም ይላል። እግዚአብሔር አምላክ ወደ ኋላ እንድንመለስ አይፈልግም። ሁልጊዜ ከእሱ ጋራ እንድንራመድ ነው የሚፈልገው። ከጌታ ጋር አብረን ሁልጊዜ ወክ ልናደርግ ልንራመድ ይገባል። እስከ ህይወታችን ፍጻሜ ድረስ ከእሱ ጋር ወክ ልናደርግ ይገባል። ሌላስ ሌላ ምን እናርግ? ይህንን ጉድ ኒውሱን ለሌላ ሰው እንናገር። ይሄ መልካም ደስ የሚል ምስራች ነው። ለዛ ነው ለቤተ ክርስቲያን ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ሁሉ ከጨረሰ በኋላ ያስተላለፈው መልእክቱ ማቴዎስን መጨረሻ ሁሉም መጨረሻ የሚናገረው ምንድን ነው? ለዓለም ሁሉ ወንጌልን ስበኩ፣ ይህንን የምስራች፣ ይህንን ታላቅ የተሰራው ስራ ንገሩ ነው የተባልነው። ወገኖች ለዓለም ሁሉ ወንጌልን ልንነግር ተጠርተናል። በጣም ደስ የሚያሰኝ ነው። ከዚህ የበለጠ ምን ደስ የሚያሰኝ ነገር አለ? እግዚአብሔር አንድያ ልጅን ወደዚህ ምድር ልኮ ለእኛ ኃጢአት ሞቶ ዋጋ ተከፍሎልን ይህንን የምስራች ደግሞ ለዓለም ሁሉ እንድንናገር እግዚአብሔር አምላካችን ይናገረናል። እያንዳንዳችን ሚሽነሪ ሆነን የምንቀርብበት ቦታዎች አሉ። በስራ ቦታችን ቢሆን፣ ተማሪዎች ከሆንን በትምህርት ቤት ሊሆን ይችላል እግዚአብሔር ባስቀመጠን ስፍራ ለዛ ቦታ ብርሃን ናጭ ሆነን የጌታን ፍቅር የጌታን ስራ እግዚአብሔር ለእኛ ያደረገልን ስጦታ የሆነውን ኢየሱስ ክርስቶስን ለሰዎች ልንናገር ይገባል። ሀሌሉያ ና ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው፣ የጌታችን የኢየሱስ ሞት በሚል እንግዲህ ጌታ ተናግሮናል። ስሙ ይባረክ። እዚህ ለሚያማቸው ወገኖቼ ደግሞ በሚያማችሁ ስፍራ በኢየሱስ ስም ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቁን ፈውስን ያደርጋል። ሀሌሉያ እግዚአብሔር አምላኬ ሆይ ተመስገን። ስለመጣው ያውና ቅዱስ ቃል አባቶ የተባረክ ጌታ ኢየሱስ ክርስቶስ ስለኛ ስለሞት ክልን ተመስገን። አመሰግናለሁ ጌታ ኢየሱስ ክርስቶስ በጣም አመሰግናለሁ። በጣም ደሞ ወዳለሁ። ኢየሱሴ ስም ይባረክ። ስለተደረገልን ታላቅ ዋጋ ስለኛ እንደዚህ ዋጋ ስለከፈልክ በሁለት እጆች ሚስማር ገብቶ እንደዛ ደም እየተንጠባጠበ በመስቀል ላይ ዋጋ ከፍለ ፔንፉል በሆነ ሁኔታ እንደ አጢአተኞች ተቆጥረ ስለኛ ስለኛ ስለ ሞት ክልን ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ። ስለ ሰራህልን የመስቀል ስራ ሁሉ ተመስገን። ጌታዊ እንደዚህ ተደርጎልን እንዲህ ሳክሪፋይ ሆነን ወነህልን እኛም ደግሞ የተደረገልንን ጌታዊ አጥላልተን እንዳን ይዘው እርዳን። ሁልጊዜ ያንተ ሞት እንድናስብ ዋጋ የተከፈልልን ሰዎች እንደሆንን እያሰብን እኔም ወገኖች፣ ጌታ ሆይ እንድናመሰግን፣ እንድናከብር፣ እንድኖርልን እለት እለት አንተ አግዘን እርዳን። ምክንያቱም በዚህ ዓለም ሳላችሁ መከራ አለባችሁ ብልህናል። እግዚአብሔሮ ጠላት በብዙ ይዋጋል በብዙ እግዚአብሔሮ፣ ካንተ ፍቅር ሊለየን ብዙ ይሞክራል። ግን ከክርስቶስ ኢየሱስ የሚለየን ማንዳች የለም እንዳለ ጳውሎስ፣ ካንተ ፍቅር የሚለየን ማንም የለም። መከራ ነው ችግር ነው ማጥያት ነው በውርዛት ነው ምንም ነገር ካንተ ፍቅር አይለየንም እንዳለ። ካንተ ፍቅር ከተደረገልን ታላቅ የመስቀል ስራ ጌታ ሆይ የሚለየን ማንም የለም። ጌታዊ እንደኛ እኛ ኃጢአተኞች ሳለን የወደድከን፣ ጥሮች ሆነን መልካም ነገር ኖሮን ሳይሆን ኃጢአተኞች ሳለን ስለ እኛ ስለ ሞትክ፣ ስለ እኛ ዋጋ ስለ ከፈልክ ጌታ ኢየሱስ ሆይ አመሰግንሃለሁ። ምስጋና ይገባሃል፣ አምልኮ ይገባል፣ ስግደት ይገባል። የናዝሬት ኢየሱስ ሆይ ተመስገን፣ ተመስገን፣ ጌታ ኢየሱስ ተመስገን። እግዚአብሔር አባአባቶ የተባረክ አንድያ ልጅን እስከ መስጠት ያንተ ፍቅር ትለገለጥክልን ክልን ፍቅርን ደግሞ እንደኛ ልጁህን በመስጠት ብቻ ሳይሆን ጌታዊ ልጅን አሰቃቂ ሞት ለኛ እንዲሞት ስለፈቀድክ እኛን ልታድነን እኛን ወደ ራስህ ልታመጣ ልጆችህን ልታረገን ይህንን ስላደረግክ ተባረክ። ክብር ምስጋና ለአብ፣ ለሆን፣ ለመንፈስ ቅዱስ አንድ አምላክ ብቻ ይሆንልን። አምላኩ ለኛ ያላደረግኩ አንዳች ነገር የለም። ልጅህን ሰጠህን። ከዛም ደግሞ ልጅህን ደግሞ ወደ አብ ከሄደ በኋላ መንፈስ ቅዱስን ሰጠን። የሚረዳን አጋዥ ረዳት አጽናኝ የመንፈስ ቅዱስ በዚህ ምድር ላይ ለኛ ላክልን። ወ ጌታ መንፈስ ቅዱሶ የተባረክ አሁንም በውስጣችን የክርስቶስን ፍቅር እለት እለት እንድታቀጣጥለው እ ለት እ ለት እያሰብን አምላካችንን እየፈራን እየታዘዝን እንድንኖር አባቱ አንተ እርዳን። አሁን ምጸል ያለው ጌታ ሆይ የሚያማቸው ወገኖቼ በሚያማቸው ስፍራ እጃቸውን በጫኑበት ስፍራ ላይ ቃል እንደሚል በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ያንተ ፈውስ አሁን እንዲያልፍ በጌታ በኢየሱስም ጨለማ እንዲገበብ እንዲገፈፍ የበሽታ ደዊ ያህል ሁሉ ከወገኖቼ ላይ አሁን እንዲነሳ ሬላ ማሲ ማስኬ ፓራ ካላማድያ ተጽዕኖ በኢየሱስም አሁን ይፍረስ፣ በኢየሱስም ይፍረስ። ጌታ ሆይ ያንተ ታላቅ ፈውስ አሁን በሁለንተናቸው ላይ እንዲያልፍ እግዚአብሔር ሆይ ፈውስህን ጌታ ሆይ አሁን እንድትልክ በጌታ በኢየሱስ ስም ታላቅ የሆነ ፈውስ በወገኖች ላይ እንዲመጣ ጤንነታቸው፣ ሰላማቸው፣ ረፍታቸው እንዲበዛ ጨለማ ሁሉ በኢየሱስ ስም እንዲገፈፍ፣ ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ እግዚአብሔር አባቴና መድኃኒቴ ሆይ ከዚህ ሰዓትና ሰከንድ ጀምሮ ሙሉ ጤንነታቸው ተመልሶ በምስጋና በፊት እንዲቀርቡ ለአንተ እንዲኖሩ፣ ለአንተ እግዚአብሔር ሆይ ክብር እንዲያመጡ እንድትረዳቸው እኔ በኢየሱስ ስም ጸለይኩኝ። አምላኬ ሆይ ተመስገን። ስለ ሞትክልን፣ ዋጋ ስለ ከፈልክልን፣ ጌታ ኢየሱስ ክርስቶስ ተባረክ። ክብር ሁሉ ለስም ይሁን፣ በኢየሱስ ስም። አሁንም አንድ ጥሪ ሳላቀርብ ፕሮግራሜን አልጨርስም። ይህንን ዋጋ የከፈለልን ስለ እኛ የሞተልን ጌታ እቀበላለሁ፣ አምናለሁ፣ በሕይወቴ ውስጥ አንደኛና ዋና አድርጌ እሾመዋለሁ ለምንል ወገኖቼ ዛሬ ከእኔ ጋር ይህንን ጸሎት እንጸልያለን፣ እኔም ደግሞ እባርካቸዋለሁ። ሀሌሉያ! ጌታ ሆይ ወደ አንተ መጥቻለሁ ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ፣ በልቤም አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ፣ በኢየሱስ ስም። አባቶ ይህንን የጸልዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ ሲተኙ ሲነሱ በእያንዳንዱ ድርጊታቸው ሁሉ እየተባረኩ ይሁኑ። ቃል እንደሚል ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ ጌታ ሆይ በቤት ጠብቃቸው፣ ከክፉ ጋርዳቸው። ሕይወታቸው ነብሳቸው ሁሉ አንተ ባርክ። አንተን ወደሚያከብር ወደ ትክክለኛ ቤተ ክርስቲያን መርተው ሰዳቸው፣ አሳድጋቸው። እግዚአብሔር አምላኬና መድኃኒቴ ሆይ በሚያስፈልጋቸው ነገር ሁሉ አንተ በሙላት በሕይወታቸው እንድትገለጥ ጨለማ ከላያቸው ላይ እንዲገፈፍ ተጽዕኖ ሁሉ በኢየሱስ ስም እንዲሰበር ማንኛውም የዘር መንፈስ የሚከታተላቸው ሁሉ ከዚህ ሰዓት ጀምሮ ለቋቸው እንዲሄድ። እነዚህ ወገኖች ያንተ ናቸው እግዚአብሔር ከአንተ እጅ ማንም ፈልቅቆ ስለማያወጣቸው አባቶ አመሰግንሃለሁ። ስለነበረን ጊዜ በቃል ስለተናገርከን ስላስተማርከን፣ ያንተን ፍቅር ያደረግክልን እንደገና ዞር ብለን እንድናስብ ጌታ ሆይ ስላደረግከን አባቶ ተመስገን። ጊዜውን ሰዓቱን ሁሉ ተረከብ የበቀላይላት ሁሉ በኢየሱስም የታሰሩ ሳምንቱን ጊዜያችንን መውጣት መግባታችን ሁሉ አንተ ተረከብ። በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ አጢያት ስለኛ ሞት ዋለ ዋጋ ከፍላለ። ወገኖች ይህንን እያሰብን እንግዲህ ይሄ ሳምንቱ ሙሉ የስቅለት ከዛም ደግሞ የፋሲጋ ጊዜ ያለ፣ ይህንን እያሰብን አምላካችንን ጌታችንን ኢየሱስ ክርስቶስን ደግሞ እናመስግነው፣ እናክብረው። ሀሌሉያ እንግዲህ ጌታ የሰጠኝ ጊዜ ጨርሻ ያለውኝ። አሁን ደግሞ በሚቀጥለው ጊዜ በህይወት ብኖርና ድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። እኔ ደግሞ ወዳችኋለሁ። ተባረኩልኝ። አሜን።